አረስት የማይሆን ነገር አረስት አድርገህ ከኦርቶዶክሳውያን ጋር በመነጋገር በወንጌላውያን አማኞች ውስጥ እርስ በርሳቸው እዛው በመነጋገር ይሄ አይጠቅመንም፣ በልዩነታችን ይዘን አንዱ በሆነው ጌታ ግን በኢየሱስ ክርስቶስ ላይ እናምናለን ብሎ በሚል ያስቀመጡትን ስራ ያጣ መነኩሴ ቆቡ ቀዶ ይሰፋል እንደሚል ስራ ያጣው አማንሻሎም ነገር ሲቀድስ ይሰፋ የካልቪኒስትና የአርሜኒስት ኢየሱስ ብሎ አምጥቶ በጌታ የዳኑ ወንድሞቼንና እህቶቼን አሳጥቶኛል፣ ስልክ ፈልጌ እስካገኛቸው ድረስ ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ክርስትና እንደማደጌና እንደማገልገሌ እዛ አካባቢ ላይ ያሉትን መጽሐፍቶችን የማጥናቴንና በዛ ግራውንድ ላይ ያለውን ማንበብ የቻልኩትን ያህል እንዳነበብኩ፣ በዚህ አቅጣጫ ግን አላነበብኩም። ስላላነበብኩ ብዙ ጥልቀቱ እውቀቱ አልነበረኝም። ይሄን አይደል እንደዚህ በጣም የከረረ አልነበረም። ልዩነቶችን ቢኖሩ አሁን እንደዚህ ሶሻል ሚዲያ ላይ ወጥቶ በእኛና በእነሱ ተብሎ እንደሚባል አሁን መጽሐፍም እንደተጻፈ እንደዛ ሆኖ አላየሁትም ነበር። እኔ አሁን ካልቪኒስት አርሜኒስት የሚባሉትን እኔ በፍጹም አላቃቸውም ግለሰቦቹ። ከዛ ይልቅ እኔ ስለ ደቂቀ እስጢፋኖስ ስለምናምን ነገር ዝኛ ኢትዮጵያ ውስጥ የተነሳ የታድሶ ሪፎርሜሽን ያመጡ ሰዎች በአፄ ዘርዓ ያዕቆብ ዘመነ መንግስት እሱ እሱን ታሪክ ነው የማውቀው። ያኛውን ታሪክ አለማወቄ አልኮነንም፣ ግን ደግሞ በአውቀው ጥሩ ነበር። የእኛና የኛ እነሱ ኢየሱስ ያልኩትኝ ይሄ ኦርቶዶክሳውያንም እየተጠቀሙት ነው። ለካ ዝም ብለው አይደለም እየተጠቀሙት፣ ልክ ናቸው ማለት ነው።